ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 8 2018 አራት እጅግ በጣም ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ይዘናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከቤት ግንባታ ጋር በተያያዘ አስገዳጅ መመሪያ ወጥቷል። በዚህ መመሪያ መሰረት ቤት ገንቢዎች ላይ መስፈርት ወጥቷል። ይህንን መስፈርት በማያሟሉ ላይ ሙሉ በሙሉ ክልከላ ሊካሄድ ስለመሆኑ ሙሉ መረጃ ይዘናል። ከግብርና ታክስ ጋር በተያያዘ አዲስ መግለጫ ወጥቷል። በዚህም መሠረት አዲሱን የግብር ሕግ በተመለከተ ከመቼ ጀምሮ ተግባራዊ እንደሚደረግና የተጨመረው የግብር ዐይነትስ ምንድን ነው? ሙሉ መረጃውን እናደርሳለን። የትምህርት ሚኒስቴር አዲስ መመሪያ አውጥቶ ለክልሎች ደብዳቤ አስተላልፏል። ይህንን በተመለከተም ሙሉ መረጃውን እናደርሳለን። በሌላ በኩል በሀገራችን ኢትዮጵያ እየተባባሰ የመጣውን የዋጋ ንረትና የኑሮ ውድነትን ለመቀነስ የሚያስችል አስቸኳይ መግለጫ ይፋ ሆኗል። ሙሉ መረጃውን ይዘናል። እንዲሁም ከጉዞ ጋር በተያያዘም አዲስ መግለጫ ወጥቷል። በዚህም ወደ ውጭ ሀገራት ለምትጓዙ ማስጠንቀቂያ ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከቤት ግንባታ ጋር በተያያዘ አስገዳጅ መመሪያ ወጥቷል። በዚህም ቤት ገንቢዎች መስፈርቱን ማሟላት ካልቻሉ ማስጠንቀቂያው ሙሉ በሙሉ እንግዲህ ክልከላ እንደሚደረግ ይፋ አድርጓል። የግንባታ ፍቃድና ቁጥጥር ባለስልጣን ባለሙያ አቶ ሳሙኤል ደምሴ ምሽት ላይ ግንባታ በመገንባት ሂደት አደጋዎች እየገጠሙ እንደሆነ በመግለጽ የምሽት የግንባታ ፍቃድ አገልግሎት መኖሩን ባለማወቅ ምሽት ላይ ያለ ፍቃድ ግንባታ የመገንባት ከፍተኛ ዝንባሌ እየታየ እንደሆነ ገልጸዋል። ሆኖም ምሽት ላይ የሚደረግ የግንባታ እንቅስቃሴ ፍቃድ የሚያስፈልገው መሆኑን የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ተናግሯል። ምሽት ላይ ለሚደረግ ማንኛውም የግንባታ አይነት በቅድሚያ ከሚመለከተው ተቋም ፍቃድ ማውጣት ግዴታ ነውም ብለዋል። የዚህም የምሽት የግንባታ ፍቃድ አገልግሎት በቅድሚያ መውሰድና መገንባት ላይ በአልሚዎች በኩል የግንዛቤ ክፍተት መኖሩንም ጠቁመዋል። አያይዘው እንደገለጹት አቶ ሳሙኤል ያለ በቂ የግንባታ ግብዓት የሳይት ግንባታ መጀመርና የሰራተኛና የስራ ላይ ደህንነት ሳይሟላ ከአዋጁ ጋር የሚጋጩ ለውጦችን በችልታ ማለፍ በተደጋጋሚ የሚታዩ ችግሮች ናቸው ብለዋል። ባለሙያዎች ከዚህ በፊት በተያያዘ በ2015 እስከ 2017 ባለው ሁለት ዓመት ጊዜ ውስጥ በኮንስትራክሽን ሥራዎች ላይ 142 የሞት አደጋ ማገጠማቸው ተገልጿል። በዚህም ማንኛውም ቤት ገንቢ ምሽት ላይ ለሚያካሄደው ማንኛውም የህንፃ ግንባታ በቅድሚያ ፍቃድ ማውጣት ግዴታ ስለመሆኑ ማስጠንቀቂያ ሰጥተዋል። በሌላው መረጃችን ከግብርና ታክስ ጋር በተያያዘ አዲስ መግለጫ ወጥቷል። በዚህ መሰረት አዲሱን የግብር ህግ ከመቼ ጀምሮ ተግባራዊ እንደሚደረግ በዚህ ሰዓት የወጣው ሪፖርት አስነብቧል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ ይፋ ሆነዋል። ይህ አዲሱ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክስ መሰብሰቡን ይጀምራል። በዚህ አዲሱ መመሪያ መሠረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስትር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ድረስ ለቤንዚልና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስትር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊደረግ ማቀዱን ካፒታል ጋዜጣ ከሁለት ወራት በፊት መዘገቡ ይታወሳል። ሚኒስትሩ መስከረም 2018 አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረገው የግብር አይነቶችን በዝርዝር አስቀምጦም እንደ ነበር ይታወሳል። በሌላው መረጃችን ከጉዞ ጋር በተያያዘ አዲስ መግለጫ ይፋ ሆነዋል። የካናዳ መንግሥት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ አውጥቷል። በካናዳ የውጭ ጉዳይ መሥሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆኑ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይሄዱ የሚል መልእክት ያለው ሲሆን ለዚህ የሚሰጠው ምክንያት የእርስ በርስ ግጭት፣ አመፅ የጦር መሳሪያ ግጭትና ወንጀል መስፋፋቱ ነው። የጸጥታ ሁኔታው በድንገት ሊባባስ እንደሚችል አሳስቦ ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና ለሌሎች የአገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዘምት የሚችል እድል እንዳለው አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤንሻንጉል ጉምዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄሌም ወለጋና ሆሮጉድሩ እንዲሁም ሌሎች ቦታዎች ላይ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን ዕድል እንደሚገጥማቸው አሳስቧል። አስጠንቀቂያው ሲቀጥልም ከኤርትራ ድንበር በ10 ኪሎ ሜትር፣ ርቀት በሶማሊያ 30 ኪሎ ሜትር፣ ርቀት በኬንያ 20 ኪሎ ሜትር፣ ርቀት በሱዳን 20 ኪሎ ሜትር ርቀት ላይ ካናዳውያን መሄድ እንደማይገባቸው አስረድቷል። እነዚህን ማስጠንቀቂያዎች የሰጠው ከጸጥታ ችግር ጋር በተያያዘ መሆኑን የገለጸው ሚኒስትሩ አሁን ደግሞ ከጤና ጋር የተያያዘ ሌላ ችግር መከሰቱንም አስታውቋል። በኢትዮጵያ ውስጥ በጂንካ ከተማ የማልበርገር ቫይረስ በሽታ መከሰቱን ጠቅሶ ወደ ኢትዮጵያ በተለይም ደቡባዊ ክፍል የሚጓዙ ካናዳውያን ከፍተኛ ጥንቃቄ ማድረግ እንደሚገባቸው ዚህ ሀበሻ ይፋ አድርጓል። በሌላ በኩል ከትምህርት ሚኒስትር ጋር በተያያዘ አዲስ መመሪያ ይፋ አድርጓል። የትምህርት ሚኒስትር ባወጣው አዲስ መንግስታዊ ያልሆኑ የትምህርት ተቋማት ረቂቅ ደንብ መሰረት የግል ትምህርት ቤቶችን ፍቃድ የመስጠት ዕውቅና የማግኘትና የመመዝገብ ሙሉ ስልጣን ለክልል ትምህርት ቢሮዎች መተላለፉን አስታወቀ። ይህ ውሳኔ በመላው አገሪቱ የሚገኙ የግል ትምህርት ቤት ተቋማትና አሰራርን ለማካተትና ቁጥጥር ሥርዓቱን ለማጠናከር እያለመ እንደሆነ ተገልጿል። በዚህም አዲሱ ረቂቅ ደንብ በጠቅላላ ትምህርት አዋጅ ቁጥር 1368 እዝባር 2017 ላይ የተሰመረ የተመሰረተ ሲሆን የክልል ትምህርት ቢሮዎች የግል ትምህርት ቤቶች በሲቪል ማህበረሰብ የተደራጁ ተቋማትና የሃይማኖት ትምህርት ቤቶችን ጨምሮ የሁሉም መንግስታዊ ያልሆኑ ትምህርት ቤቶች ፍቃድና ምዝገባ ጉዳዩን እንዲያከናውኑ ስልጣን ሰጥቷቸዋል ይላል። በመጨረሻም በሀገራችን ኢትዮጵያ እየተባባሰ የመጣውን የዋጋ ንረትን በተመለከተ ሊያስቀንስ ስለሚችል አዲስ መግለጫ ወጥቷል። የኢትዮጵያ የግብርና ምርት ላኪ የሀገር ውስጥ የዋጋ ንረት እየተባባሰ በመምጣቱ ምክንያት ዓመታዊውን የወጪ ንግድ ገቢ ግብ ለማሳካት መቸገራቸውን ገልጸው ችግሩን ለመፍታት መንግሥት በአገር ውስጥ ገበያ ውስጥ በአስቸኳይ ጣልቃ እንዲገባ ጥሪ ቀርበዋል። ላኪዎች በተለይ ለካፒታል እንደተናገሩት በአገር ውስጥ ያለው ዋጋ ከዓለም አቀፍ እየቀነሰ ካለው ዋጋ ጋር የማይገናኝና በሰው ሠራሽ መንገድ ከፍ ያለ በመሆኑ ብዙ የኤክስፖርት ውሎች ሳይፈጸሙ ቀርተዋል። ምንም እንኳን ይህ አዲስ ምርት የሚደረስበት ወሳኝ ወቅት ቢሆንም የአገር ውስጥ ዋጋዎች ከዓለም አቀፍ አዝማሚያዎች በተቃራኒ እየጨመረ በመምጣታቸው ላኪዎች ትርፋማ ሊሆኑ ይችላሉ ብለው የሚያስቧቸውን ውሎች ከመፈረም እየተቆጠቡ እንደሆነ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።